የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ እንደ ፈረንጆቹ የዘመን ስሌት በ1994 ቀድሞ ተመራጭ የንግድ ከባቢ በሚል የተመሰረተውን ገበያ በመተካት ነው የተመሰረተው። ኮሜሳ ኮሜሳ ሉዓላዊ የሆኑ ሀገራት እርስ በእርስ ያላቸውን የተፈጥሮና የሰው ሀብት በጋራ ለመጠቀም በትብብር መስራትና ማደግን ዓላማ በማድረግ የተመሰረተም ሲሆን በዚህም በአባል ሀገራቱ ሰላምና ደህንነት የሚረጋገጥበትን ሁኔታም ትኩረት ያደርጋል። የኮሜሳ አባል ሀገራትም በየአመቱ እየተገናኙ ይመክራሉ። ዘንድሮ ዘንድሮም ጠቅላይ ሚኒስትር ዶክተር አብይ አህመድ የተሳተፉበት ሀያ አራተኛው የኮሜሳ መሪዎች ጉባኤ ዲጂታላይዜሽንን ለቀጠና የእሴት ሰንሰለት ማጎልበት በመጠቀም ለዘላቂና አካታች እድገት ማዋል በሚል መሪ ሀሳብ ተካሂዷል። የመሪዎች ጉባኤውን አስመልክተው ማብራሪያ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ጠቅላይ ሚኒስትሩ በኢትዮጵያ የዲጂታል መሰረተ ልማትን በማልማት ረገድ ከፍተኛ ውጤት መመዝገቡን መግለጻቸውን አንስተው የዲጂታል ክህሎትን በማሳደግ ከፍተኛ ስራ የተሰራበትና በዚህም ትልቅ ውጤት የመጣበት ሀገር መሆኑን ጠቅሰዋል። በ24ኛው የመሪዎች ጉባኤ በዲጂታላይዜሽን ለቀጠናዊ የሴንሰስ ሰለት ማዋል እና ይህንንም ለዘላቂ እና አሳታፊ እድገት መጠቀም የሚል መርህ ላይ ነው ውይይት ሲካሄድ የሰነበተው። በዚህ ውይይታችንም በክቡር ጠቅላይ ሚኒስትራችን የተመራ ከፍተኛ የልዑካን ቡድን የተሟላ ተሳትፎ አድርገዋል። ክቡር ጠቅላይ ሚኒስትራችንም ባደረጉት ንግግር በኢትዮጵያ የዲጂታል መሰረተ ልማትን በማልማት ረገድ ከፍተኛ ውጤት ያመጣች ሀገር ነች። እንዲሁም የዲጂታል ክህሎትን በማሳደግ ከፍተኛ ስራ የተሰራበትና በዚህም ትልቅ ውጤት የመጣበት ሀገር ነው። ባለፉት ሰባት ዓመታት በተለይም የኢኮኖሚ እድገትን የሚያሳልጡ አስቻይ ሁኔታዎችን መፍጠር ዋነኛ የሪፎርሙ ተልዕኮ መሆኑንና በዚህም አንዱና ዋነኛው ትኩረት ተሰጥቶ የተሰራ የነበረው የዲጂታላይዜሽን ልማት እንደሆነም ተናግረዋል። ኢትዮጵያ የጉባኤው ዋነኛ አጀንዳ በሆነው ጉዳይም ግንባር ቀደም የልማት ውጤት ያስመዘገበች ስለሆነ ልምዷን ያካፈለችበት ስለመሆኑም አመልክተዋል። አጠቃላይ የቴሌኮም ኢንፍራስትራክቸራችን በተለይ በኢትዮ ቴሌኮም በኩል እና እንዲሁም በተጨማሪም በቅርቡ ወደ ኢኮኖሚያችን በገባው የሳፋሪኮም በኩል በጣም ሰፊ የቴሌኮም መሰረተ ልማት ነው በኢትዮጵያ የተዘረጋው። እንዲሁም የአይቲ ዘርፍን ለማልማት የሚያስችል ኢንዱስትሪ ፓርክም ያላት ከፍተኛ የዴታ ሴንተር በኢትዮጵያ ውስጥ ተቋቁሞ የተሰራ ያለበት ሁኔታ ነው ያለው። የመንግስት አገልግሎታችንም ዲጂታላይዝ በማድረግ በጣም ሰፊ ስራ ነው የተሰራ ያለው። ስለዚህ የዲጂታል ዘርፉ ለኢትዮጵያ ኢኮኖሚ እድገት ትልቅ አስተዋጽኦ እያበረከተ ነው። ይህንንም ቀጠናውን በማስተሳሰር ረገድ ትልቅ ሚና የሚጫወት ነው ማለት ነው። ኢትዮጵያ በዚህ በጅቡቲ በኩልም ከኬንያ ጋም ከሱዳን ጋም በሶማላንድ በኩልም በሶማሊያ የዲጂታል ኢንፍራስትራክቸር ግንኙነቶች በስፋት አሉን። ስለዚህ እነዚህ ስራዎች የማጠናከር ስራ በስፋት ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ ኢትዮጵያ የጉባኤው ዋነኛ አጀንዳ በሆነ ጉዳይ ግንባር ቀደም የልማት ውጤት ያደረገች ስለሆነ ልምዳችንን ያካፈልንበት ነው ማለት ይቻላል ማለት ነው። ኢትዮጵያ ለቀጠናዊ ትስስር ግንባር ቀደም በመሆን በርካታ ስራዎችን ሰርታለች ያሉት ሚኒስትሩ በተለይም በንግድና በኃይል አቅርቦት ሚናዋን እየተወጣች ነው ብለዋል። ለዚህ ስኬት ደግሞ በጉባኤው ላይ የአፍሪካ ነጻ የንግድ ቀጠና መጀመሩም መልካም አጋጣሚ ስለመሆኑ በመጠቆም ኢትዮጵያ ዋነኛ የኢነርጂ አቅርቦት ነው የሆነች ያለችው። በቅርቡም የህዳሴ ግድባችንም ማለቁ ለዚህ አቅማችን የበለጠ ነው የሚያሳድገው። ዲጂታላይዜሽን ጨምሮ ኢትዮጵያ ለቀጠናዊ ትስስር በጣም ከፍተኛ ትርጉም ያለው ስራ የተሰራበት ነው። የንግዱን ትስስር ለማሳለጥ ደግሞ በዛሬው እለት የተጀመረው የነጻ ንግድ ቀጠናው ይሄም ኢትዮጵያ በዚህ ረገድ ራሷን ማብቃቷ ለቀጣይ እድገታችንም ለአፍሪካም ጭምር ትልቅ ተምሳሌት የሚሆን ውጤት የሚመጣበት ሁኔታ ነው ያለው ማለት ነው። በሌላ በኩል ጉባኤው ሀገራት ከፉክክር ይልቅ በመተጋገዝ ላይ የተመሰረተና አብሮ የማደግ እሴት የሚዳብርበት መሆኑን የተናገሩት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። እንደዚህ አይነት መድረኮች ከምንም ነገር በላይ ሀገራት የእቃዎችና የአገልግሎቶች ዝውውር የተሻለ የሚያደርጉበት ነጻ የንግድ ቀጣና የሚፈጥሩበት ብቻ ሳይሆን አንዱ ከአንዱ እየተማረ የሸቀጦች ዝውውር ብቻ ሳይሆን አልቲሜትሊ የሰዎች ዝውውርም ነጻ ሆኖ የአንዱ ሀገር እድገት የሌላውም ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ በትስስር ላይ የተመሰረተ አብሮ የማደግ እሴትም የሚዳብርበት አንድ አጋጣሚ ነው። አንድ ተቋም ነው። በአሁኑ ሰዓት ያለው የዲጂታል ስርዓት የእሴት ሰንሰለቱን የተሻለ ደረጃ በማድረስ በኩል ሀገራት ተጠቃሚ የሚሆኑበትን ሁኔታ ለማሳየትም የሚያስችሉ ልምዶችን የተለዋወጡበት መድረክ እንደሆነም ነው አቶ ጌታቸው ያነሱት። አሁን በአሁኑ ሰዓት ያለው የዲጂታል ስርዓት የእሴት ሰንሰለትን የተሻለ ደረጃ ላይ በማድረስ በኩል ሀገራት ከዚህ በዚህ ረገድ ተጠቃሚ የሚሆኑበትን ሁኔታ ለማሳየት የሚያስችሉ ልምዶች የሚለዋወጡበት ከምንም ነገር በላይ ግን ከተቋቋመ ረዥም ጊዜ ሆነው ተቋም ነው። አፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር፣ ቀጠናዊ ትስስር ተግባራዊ ከማድረግ አንፃር ብዙ ርቀት የሄደ ተቋም ነው እንደተባለው ነው። ሰዎች እቃዎቻቸውና አገልግሎቶቻቸውን በነፃ ማዘዋወር በቻሉ ቁጥር የሰዎች ዝውውርም የዛኑ ያክል ነፃ ሆኖ በተፈጠረ ቁጥር በመሀል ሊኖር የሚችለው ግጭት እየቀረ ከመፎካከር ይልቅ በመተባበር ላይ የተመሰረተ ግንኙነት የሚዳብርበትን ሁኔታ ይፈጠር። ኮሜሳ ከተቋቋመ ረዥም ጊዜ የሆነውና በአፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የሄደ ተቋም መሆኑንም ጠቁመዋል።